ትላለች። በእግዚአብሔር ስም እናመሰግናለን። ሁላችሁ አጫምጥማችሁ ደስታችሁን ይግለጡ። ጅብ ከሄደ ውሻ ጮኸ ያስባለው የከንቲቧ ጉዞ ወደ ቅዱስ ሲኖዶስ። ብዙዎቻችሁ እንደምታውቁት በአርሲ ያለው የኦርቶዶክሳውያን ልፈት በአሁኑ ሰዓት የመላው ዓለምን ትኩረት ሳበ ሲሆን፣ ይህም ስጋት ውስጥ የከተታቸው ከንቲቧ በዘር ለት ወደ ብፁነታቸው መርተው ምን መከሩ ስለሚለው ዝርዝር መረጃዎችን አጋራችኋለሁ። አስራ ስድስት ሰዎች በበሽታው መጠቃታቸው በምርመራ ተረጋግጧል። ይህ ቁጥር በከፍተኛ ደረጃ እንዳያሻቅብና ወደ ሞት አደጋም እንዳይወስድ ከፍተኛ ርብርብና ጥንቃቄ የሚያስፈልገው መሆኑን በዝርዝር ለማየት ተሞክሯል። ሰበር አስደንጋጭ ዜና፣ ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። ዶክተር ቢኒያም አስራት አጋልጦት ከባድ ምቀኝነትና የዓላማቸው አሰናካይነት ሆኖባቸዋል። በመጨረሻም አዲሱ በጂንካ የተከሰተው በገዳይነቱም ከኢቦላ በእጅጉ የሚልቀው እስካሁንም መድኃኒት ያልተገኘለት ይህ አስከፊ ወረርሽኝ ሆን ተብሎ ወደ ህዝቡ እንዲሰራጭ እንደተደረገ የሚያሳይ አንድ መረጃ ወጣ። በዚህም ይህ በሽታ መከሰቱን ለዓለም አቀፉ የጤና ሚኒስቴር ያስታውቀ ዶክተር ቢኒያም አስራት ከስራ መታገድም በአሁኑ ሰዓት ጉዳዩን አጠራጣሪ አድርጎታል። በዙሪያም ባኪም የተደገፈ ቅድመ ጥንቃቄ መረጃንም ወደ እናንተ አድርሳለሁ።

በመጨረሻም በአሁን ሰዓት በርካቶችን እያነጋገረ ያለው የጠቅላዩ የድምፅ ቅጂ አፈትልኮ ሊወጣ ቻለ። ከዚህ ንግግር በኋላ መላው የኦሮሚያ ህዝብ እንዲሁም ኢትዮጵያን ምን እየተዘጋጀ እንዳለ ተጠንቅቃችሁ መረዳት ትችላላችሁ። ሰላም ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለምደው ቪዲዮን ላይክና ሼር ማድረጋችሁና ትርሱ ዳዩ ወደ እለቱ ቪዲዮ ነጥ ማራም የትኛው ወንድ ወን ቢሆን ከየትኛው ወንድ አያለ ወሬውን ተወውናና፣ ማሻጋሪ መወንጨፉን ተወውናና። ዮዲት አርባ ዘመን ስትዋጋ ኖረች። ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ፣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። ዓለም ይጠላል። አዎ ይጠላል። ይሄ በቃ ሀቁ። ይሄ ይጠላናል፣ ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው፣ ከክርስቶስ ደም ጋር ተዋህዷል። እንደሰማችሁት ብፁዕነታቸው እኔ መራለው ልጆቼ እናንተም ተከተሉኝ ሲሉ ህዝቡን በንባ አራጅቷል። ዛሬም እንዲህ ያሉ ቁራጥ አባቶችን በማጣታችን ሳቢያ ይኸው እረኛ እንደሌላቸው መንጎች በጨካኞች ዕለት ዕለት ውደዮታችን ይቀጠፋል። በጣም ከልብ ያዘንኩትና የተሰማኝ ግን ጥቂት ኦርቶዶክሲያን ባሉበት ሀገር ሶሪያ፣ ኢራቅ፣ ሊቢያ ባለማተቦች በሚደርስባቸው ጥቃት ሳቢያ ጉዳት ሲደርስባቸው ብፁዓን አባቶች ሐኪም ቤት የተኙበት ድረስ በመቅናት ልጆቻቸውን ያበረታሉ በወንጌል ቀለም ይጠግ ሉ በዘመናችን ግን በአርሲ በተፈጸመው ኦርቶዶክሲያን እልቄት ከአንድ አባት በቀር ማንም ዞር ብሎ ይጠይቃችሁ ነበርም። ጌታችን መሬታችን ኢየሱስ ክርስቶስ በወንጌል ቃሉ እንዲህ ሲል አስተምሮናል። ዓለም እኔ እንደጠላ እናንተንም አብዝቶ ይጥላችኋል ተብለናልና፣ ዓለምና ምኞቷን በማሸነፍ ሁላችንም ኦርቶዶክሲያን በተባበረ ክንድ እጅ ለእጅ ተይዘን በአንድ ላይ እንቁም ለማለት እወዳለሁ። አቅም አይኖረን አቅም አይኖረን፣ አንዱ ሲጮህ ግን እንዴት አንዱ አይጮህም? አብሮ አንዱ ሲጮህ ኦሮሚያ ውስጥ ያሉት ክርስቲያኖች መከራ ሲቀበሉ ሌላው ለምን ተኛ? ለምን አብሮ አልጮኸም? ነግ በኔ እንደሆነ አያውቅም እንዴ? የወደቀው እኮ አብይ ነጌ ነው፣ ሽማግሌ እኔም ሽማግሌ ነኝ። ስለዚህ እሱ ከወደቀ እኔም መውደቂ አይቀር፣ ነግብ ሚያነሳኝ እንዳላጣ ሲጮህ አብሬ መጮህ አለብኝ። እነሱም ችግሩን ስለሚያውቁት ነው። ስለዚህ በክርስቲያን ወገኖች ላይ የደረሰው መከራ የኔ መከራ ነው ብሎ ማሰብ አለበት አንድ ሰው። በትክክል የእምነታቸው መነካት የኦርቶዶክሳያኑት ወንድሞቻቸው ልፈት በእጅጉ የሚያንገበግባቸው ጠዋትና ማታም ወደ ፈጣሪ የሚያለቅሱ እንዳሉ ሁሉ ዛሬ የተደላደለው ማንም አይነካኝም ያደርስብኝም ብለው ቢዝነሳቸውን ብቻ የሚያራውጡ በርካታ ባለማተቦችም አሉ። ወዳጄ ነግበኔ ነው። ዛሬ በእነሱ ላይ የደረሰው አደጋ ነገ ባንተ ላይ ስላለመድረሱ ምንም አይነት ዋስትና የለህም። ስለሆነም የኦርቶዶክሳያኑም ህመም፣ ጉዳታቸው ጉዳት ሆኖ ልትጮህላቸው ተገቢ ነው። ግዴታ ባንተ ደርሶ እስካላየ

አፈንጫው ነካርኩ ስልጠና እንጀምራለን፣ ማንም የሚከለክለን የለም። እንግዲህ እንደ ተመለከታችሁት ዋህብያዎች በተለያዩ ሀገራችን ክፍሎች ተደራጅተው ስልጠና እየወሰዱ ይገኛል። አላማውን ለእናንተ መንገድ ለቀባሪ እንደማርዳት ነው። ዋህብያ ረፍ ረፍ ከወንድሞች ከሊቢያ ከፓለስቲን፣ ከየመን ምንትማራለ እናጠፋለን ሲሉ ራሳቸውን ሀገራቸውን አወደሙ። ዛሬም ኦርቶዶክስ ያለማጥፋት የምታትር አንተ እመነኝ፣ ፈጻሜ ይሄ ነው። በሌላ በኩል ምጋሽ ብሬ በፓርላማ የዩኒቨርሲቲ ተማሪዎች ሳይማር ያስተማራቸውን ይህንን ህዝብ ከመመረቃቸው ከአንድ ዓመት በፊት የተማሩትን ነገር ፕራክቲካል ሆኖ ለእነሱም እንዲረዳ ማስተማር አለባቸው የሚለውን አቅጣጫ ተከትሎ በዘር ሁለት፣ ባርሲ ባምቦ፣ በሌሎችም የሀገሪቱ ዩኒቨርሲቲ ካምፓሶች ታላቅ የተቃውሞ ሰልፍ ማድረግ ድምጻቸውን አሰምቷል። ተማሪዎቹም በንግግራቸው አንድ ዓመት ለምን ይጨመርብናል ሲሉም ተናግሯል።

በአሁን ሰዓት የሚገቡበት የጠፋቸው የንጹዋን ኦርቶዶክሳውያን ባና ደም እንቅልፍ ያሳጣቸው ባለስልጣናቱ የሚይዙት የሚጨብጡትን አጥተዋል። የከንቲቧ ነገርም በእጅጉ አስገርሞኛል። በርካቶችም ይህንን ከተመለከቱ በኋላ ድርጊታቸው ፌዝ ነው፣ ጅብ ከሄደ አዳነች መጣች ሲሉ መናገር ሶሻል ሚዲያውን አጥለቅልቀውታል። ብዙዎቻችሁ እንደምታውቁት ከንቲቧ ከኦርቶዶክስ ተዋሕዶ ቤተክርስቲያን በጥምቀት በሌሎችም በዓላት ብሎም ህንፃ ሰርቶ ማስረከብም ከአባቶች ጋር በቅርበት እንደምትሰራ ቢታወቅም ኦርቶዶክስ ሀዘሌሆና ልጆች ሰዎቹ የደረሱልኝ ጥሪ እያሰሙ ባለስልጣናቱ ባላየና ባልሰማ ሲያልፏቸው ነበር። እሳቸውም ከነሱ መሃል ይመደባሉ። ዛሬ ታዲያ አልሰማሁም አልሰማሁም እያሉ ዋዘን መድረስ የነበረውትን ኢሜጅ በእጅጉ ያበላሻል። አሁንም አረፈደም እንደ አንድ ተሰሚነት እንዳለው የመንግስት ባለስልጣነቱ በእርስዎ እምነት ላይ ሲደርስ ማየት የማይፈልጉትን ነገር በሌሎች ላይ እንዳይደረስ በአርሲ ለተፈጸመው እያንዳንዱ የክርስቲያኑ ወንድሞቻችን እልቂት ተገቢውን ምርመራ ተድርጎ ተጠያቂነት እንዲሰፍን ያድርጉ። ያለበለዚያ ግን እርስዎም ከታሪክ ተጠያቂነት መልእክት የጂንካ ሆስፒታል ሜዲካል ዳይሬክተር ለመገናኛ ብዙኃን መረጃ መስጠታቸውን ተከትሎ ከኃላፊነታቸው ከደቡብ ክልል ጤና ቢሮ እና ከሆስፒታሉ ምንጮች እንደተሰማው ከሆነ የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ ሄሞራጂክ ፊቨር እንደሆነ በተገመተ በሽታ ሳቢያ ሐኪሞችን ጨምሮ ሰዎች በሞታቸውን ገልጸው መረጃ በመስጠታቸው ከሆስፒታሉ ስራ አስኪያጅ ሚስጥሩ ሀምደኪ በተጻፈ ደብዳቤ ከህዳር አምስት ቀን ጀምሮ ከኃላፊነታቸው መነሳታቸው ተነግሯቸዋል። ሰበር አስደንጋጭ ዜና! ጥብቅ የጥንቃቄ መረጃ። ቫይረሱን ሆን ብለው እያሰራጩት እየዘሩት ነው። አዲሱን መርበርግ ቫይረስ ህዝቡ ሳይጨርስ በመጋለጡ ራሹ ስርዓት ፋሽስታዊው የሚይዘው የሚጨብጠው ጠፍቶታል። ጨርቁን ጥሎ አብዶ በሀገራችን ተበሳጭቷል። በደቡብ ክፍል በጂንካ አካባቢ የተከስተው የሄሞራጂክ ፌቨር የተሰኘው ህመም ገና ይፋ ሳይወጣ በፊት ሁለት የሐኪም ቤት ዶክተሮችን ጨምሮ አራት የአካባቢውን ሰዎች ህይወት ቀጥፏል። ታዲያ ይህንን ተከትሎ የጂንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር የሆኑት ቢኒያም አስራት ለአንድ ዓለም አቀፍ ሚዲያ ሄሞራጂክ ፊቨር መሆኑን አሳውቆ የዓለም ጤና ድርጅት በርካታ ሕይወት ከመጥፋቱ በፊት ርብርብ እንዲያደርግ መጠየቃቸው በዚያም የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴዎድሮስ አዳኖም 300 ሺህ ዶላር የበሽታውን ስርጭት ለመግታት መመደባቸው አይዘነጋም። ታዲያ ይህንን ተከትሎ የጂንካ አጠቃላይ ሜዲካል ዳይሬክተር ቢኒያም አስራት ከመንግስት የበላይ አካላት በተጻፈ ደብዳቤ ከስራ ገበታቸው መሰናበታቸውን የሚገልጽ ደብዳቤ ደርሳቸዋል። ጉዳዩም ለምን አጋለጥክ የሚል መልእክትን እያዘለም ይመስላል። በዓለም ላይ በርካታ ዘመን አመጣሽ ወረርሽኞች፣ ኢቦላ፣ ኮሮና፣ ሄሞራጂክ ፊቨር በላቦራቶሪ ውስጥ ፋብሪኬት ተደርገው ዓለም ላይ እንደሚለቀቁም ተነግሯል። ምክንያቱ ደግሞ ለፖለቲካ አድቫንቴጅ የህዝብ ጥያቄ ለማዘናጋትና ትኩረት ለማስቀየር፣ ሁለተኛ የህዝብ ቁጥር ላይ በዓለም ላይ የበዛ ሲሄድ ቁጥሩ ለመቀነስ ይህም ከኒው ወርልድ ኦርደር ጋር እንደሚያዝ ምሁራን ይገልጻሉ። ሶስተኛም ይህን ነገር ፋብሪኬት ያደረጉት አካላት ቀድመው መድኃኒቱን ያዘጋጁትና በኋላ መመሙ ከተሰራጨ በኋላ ምንም ያላወቁ በምሰል በምርምር መድኃኒቱን አገኘ ነው ብለው ብቅ ማለት ይቸበችቡታል። ይህም ለኢኮኖሚ ያግዛቸዋል። ብቻ በርካታ ሴራዎች አሉበት። ስለሆነም ሌላ የሚሰሙ ነገሮች አሉና ጸሎት አድርጉ ልላችሁ እወዳለሁ። በጣም ያስደስተኝ ነገር ታዲያ በጂንካ የኢትዮጵያ ኦርቶ ኦርቶዶክስ ተዋህዶ ቤተክርስቲያን ከተማውን በጸሎትና ማጥን ታጥናለች። ምህላም ተይዞ እግዚኦታ ተደርጓል። መፍትሄው ይህ ነው፣ መንፈሳዊ መንገድ ብቻ። ታዲያ በዚህ የገዳይ በሆነው የማርበርግ ቫይረስ ራሱን ለመጠበቅ የሚከተሉትን መከላከያ መንገዶች መጠቀም ይችላሉ። የመጀመሪያው ቅድም የተነጋገርናቸው ምልክቶች በራስ ላይ ካዩ በአፋጣኝ ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባል። ከዛ ውጪ ደግሞ በበሽታው የተጠቃ ሰው ጋር ንክኪ ካሎትም ራሱን ወደ ጤና ተቋም በመሄድ ምርመራ ማድረግ ይገባል። ሌላው በበሽታ የተጠቃ ሰው ጋር ንክኪን መቀነስ በጣም አስፈላጊ ነገር ነው። ለምሳሌ ቅድም እንደተነጋገርናቸው ማንኛውም አይነት የፈሳሽ ንክኪ ደም፣ እንዲሁም ደግሞ ሽንት፣ ሰገራ ማስታወቅ እነዚህ እነዚህ የመሳሰሉ እንደ ንፍጥ፣ እንደ ላብ የመሳሰሉት ነገር ከበሽታው ከታመሙ ሰው ወደ ጤናማ ሰው የማስተላለፍ እድላቸው ከፍተኛ ነው። ስለዚህ በበሽታው ለተጠቃ ሰው እንክብካቤ የሚያደርጉበት ሰዓት አስፈላጊውን የጥንቃቄ እርምጃ መውሰድ አለበት። ለምሳሌ የአፍንጫና የአፍ መሸፈኛ ማስክን ማድረግ እንዲሁም ደግሞ ግላፍ በመጠቀም እንክብካቤ ማድረግ ይቻላል። ይቻላል። ሌላው በዚህ ቫይረስ ተጠቅቶ የሞተን ሰው አስከሬን የሚሰራው በባለሙያ ቢሆን ይመከራል። ከዛም ደግሞ አላስፈላጊ የሆኑ የቀብር ስነስርዓቶችን ማስወገድ እንዲሁም ደግሞ የሞተው ሰው የተጠቀማቸው ማንኛውም አይነት ቁሳቁሶችን ማስወገድ ይገባል። ሌላው ቶሎ ቶሎ እጅን መታጠብ እንዲሁም ሳይንታይዘር መጠቀም አስፈላጊ የሆነ የጥንቃቄ እርምጃ ነው።

ሽኮባ ለዚህ ከባድ የሆነ ብር በጀት ተዘጋጅቶ ተቀምጧል። እንግዲህ እንደሰማችሁት ነው። እኛና እናውቆም እንጂ እጅግ በጣም በርካታ ነገሮች በዝግ ውይይት ይጸድቃሉ። ወደ ህዝብ ሞርታቸው ይወርዳሉ። ዛሬ እኛ ኢትዮጵያ ለገባንበት የእርስ በርስ መባላት፣ በዘር መከፋፈል፣ በእምነት መጠማመድ እያንዳንደውኑ ኃላፊነት ሼፕ የሚያደርጉት ከላይ የተቀመጡት አመራሮች ናቸው። አብዛኛው ህዝባችን ደግሞ እንደ አይነት አይዲሎጂ ወደ መሬት ሲወርድ ለምን እንዴት ብሎ አይጠይቅም። ወደ ተግባርን የሚሄደው ይህም በእጅጉ ጎርቶናል። በሳይንስ አንድ ስትራቴጂ አለ። ይህም ዲቫይደንድ ኮንከር ይሰኛል። አሳቡን መሰላችሁ ፖርን በእጅ ለማስገባት ትላልቅ ነገሮችን ወደ ትናንሽ ነገር በመከፋፈል ችግሮችን ለመፍታት ጥረት ያደርጋል። ይህ ነገርም በፖለቲካና ነገሮች ላይ የሚላይ ፍቺ ቢኖሮም ዋነኛ ለሞም ተቀናቃኝን ማዳከም ነው ሲል ይገልጸዋል። ዛሬም አንዱ ብሔር ከፍ ብሎ ሌላኛው ዝቅ ያለበት ትልቁ ሚስጥር አንዱም ነት ዝቅ ተደርጎ ሌላኛውን ለማንሳት የሚደረገው ጥረት የዚህ ሳቤ ነው እና ወገን የሚከፋፍሉን ሰዎች እንንቀባቸው ሌላቸው ወዳለው በመላው ዓለም ላይ የምትገኙ ድቤሰቦች ለዛሬ እናንተን ያስተምራሉ ይጠቅማሉ፣ መረጃ ምን አለው ብዬ አሰብኳቸው ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን እየጠብቃችሁ ነው? መልስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ኩሴ ይነካችሁ። በሰላም በቸር በጤና ቆዩልኝ። ይመቻችሁ።